ቦታው ላይ አንጥፈው በእኩልነት አንድም የእኩልነት ነው። በእኩልነት እዛ ቦታ ላይ ቁጭ ብለው ፈጣሪያቸውን ሲለምኑ ሲያመሰግኑ ያመሻሉ። እንግዲህ ለተከታታይ ሶስት ቀናትም በድምቀት ይውላል ማለት ነው። ከሀሙስ ይጀምራል። አርብ የእለቱ እለት ና፣ ቅዳሜን ጨምሮ የተለያዩ ክንዋኔዎችን እያደረጉ ቆይታ ያደርጋሉ ማለት ነው። ከመላው ዓለም እንግዲህ ሀገራችን ኢትዮጵያን ጨምሮ ከመላው ዓለም የተለያዩ ምእመናን ናቸው ጸሎት ለማድረግ ሀጅ ለማድረግ የሚሄዱት ስለዚህ ማንም ከየት ይምጣ አይታወቅም። በአንድ ቋንቋ ለአንድ ዓላማ ወደ ፈጣሪያቸው የሚቀርቡበት ሁኔታ ነው ያለው። እንግዲህ ስለ እርድም አንስተናል። አረፋና አው እንግዲህ በምስሉ ላይ እንደምንመለከተው እየተመለከቱት እንዳሉት ተመልካቾቻችን ሁሉም ሰው ነጭ ልብስን ነው የሚለብሱት ይህ ነጭ ልብስ እንግዲህ የተሰፋ አይደለም። ማንኛውንም አይነት የስፌት ምልክት የሌለበት ነው። እንደ አቡጀዲ አይነት ነገር ጣል አድርገው ተመሳሳይ አይነት ልብስ ለብሰው እንግዲህ ይህንን ክንዋኔ ያካሂዳሉ። የተመለከት ነው እውነት ነው። እንግዲህ እዚህ ተራራ ላይ በጣም በርካታ ክዋኔዎች ይከወናሉ። ቅድምም ደግሞ እያነሳን ነበረ። ከዛ ውስጥ መካከል እንግዲህ ቅድምም የኢብራሂምን ታሪክን እያነሳን ነበር። ኢብራሂም እንግዲህ ልጁ እስማኤልን ለመሰዋት ወደ አረፋት ተራ በሚወጣበት ጊዜ ሚስቱን ሀጅራን ይዞ ነበር ሲወጣ የነበረው። እንግዲህ ወደ አረቢያ ምድር በሚወጡበት ጊዜ ቴምርና ውሃ ሰጥቷቸው ከነሱ ይለያል። ከዛ በኋላ ረሃብና ፅም በሚበዛባቸው ጊዜ እንግዲህ ሀጅራ በ ሰፋና መረዋ ኮረብቶች መካከል ሰባት ጊዜ ውሃ በመፈለግና በመጨነቅ ስትወጣ ስትወርድ ነበረ። ይህንን ምክንያት በማድረግ እንግዲህ ሀጅ የሚያደርጉ ሰዎች በዛ አካባቢ ባሉ ኮረብቶች መካከል ሰባት ጊዜ የመውጣትና የመውረድ በዚህ ተምሳሌትነት ይህን ክዋኔ ይከውናሉ። ሌላው ደግሞ እንግዲህ ሀጅራም ሆነች እስማኤልም ሆነ ነቢዩ ኢብራሂም ልጃቸውን ለመሰዋት ወደ አረፋ ተራራ በሚወጡበት ጊዜ ሰይጣን እንዳይሰዋ ኢብራሂም ልጁን እንዳይሰዋ በጣም በርካታ የሆኑ ነገሮችን ሲያደርግ ነበረ። ይሄ ነገር ውሸት ነው፣ ይቅርብህ እያለው ከዛ እንግዲህ ሶስቱም ሀጅራም እስማኤልም እንዲሁም ደግሞ ኢብራሂምም ከኛ ወግድ በማለት ጠጠሮችን ሲጥሉ ነበረ። በዛ ምክንያት ደግሞ እነዚሁ ተራራ ላይ ሀጂ የሚያደርጉ ሰዎች ደግሞ ጠጠርን የሚጥሉትን ደግሞ ከዚሁ ጋር በተገናኘ ነው። ይህንን ካነሳን ዘንድ እንግዲህ ወደ ተከታዩ ፕሮግራማችን እንሸጋገራለን። ተከታዩ ፕሮግራማችን የሚሆነው ደግሞ ባልደረባችን ቃል ኪዳን ዘላለም ያዘጋጀችልን ነው። እንግዲህ አረፋና እርድ የማይለያዩ ነገሮች ስለሆኑ እሱን የተመለከተ ፕሮግራም ተከታትለን እንመልሳለን። በድጋሚ መልካም ያረፋ በዓል እንኳ እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢድ አል አደሀ አረፋ በዓል በሰላም አደረሳችሁ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። ልዩ የባህል ፕሮግራሞቻችን ወደ እናንተ እያደረስ ነው። ከኛ ጋም ጊዜ እያሳለፋችሁ ስለሆነ ደስ ብሎናል። ዛሬ እንግዲህ ወደ አንድ ቦታ መጠናል። ይህ ቦታ ብዙዎችን እንግዲህ ከጎዳና አውጥቶ ቁርስ፣ ምሳና እራት የሚያበላው ስሙ እጅግ ገናና የሆነው የብዙዎቹ ደግሞ የመኖር ምክንያት የሆነው ብዙዎችን እንባ ያበሰው የወንድም ካሊድ ፋውንዴሽን ተገኝተናል ማለት ነው። እስልምና እምነት ተከታዮች እንግዲህ እርድ ሲያደርግ አንድ ሶስተኛውን ጧሪ ቀባሪ ለሌላቸው እርዳታ ለሚሹ በዓላትን እንግዲህ የሰው እጅ የሚጠብቁ ሰዎች ጋር በመሄድ አንድ ሶስተኛውን ለነሱ በማድረግ እንግዲህ ሌላውን ቀሪውን ደግሞ ራሳቸው ይጠቀማሉ ማለት ነው። ዛሬ እንግዲህ ወንድም ካሊድ ፋውንዴሽን መስራች ከሆነው ከካሊድ ጋር እርድን በተመለከተ ቆይታ እናደርጋለን ማለት ነው። ቃል ኪዳን ዘላለም አብራችሁ ቆይታ አደርጋለሁ። ቀጠሮ ይዘናል አረፋ ልናከብር። ስለዚህ እየጠበቀኝ ነው። ወደ ውስጥ ንግባ

ሰላም ኢድሙ ባረክ። ኢድሙ ባረክ። እንዴት ነሽ? ሰላም ነው፣ አልሀምዱሊላሂ እንኳን አብሮ አደረሰ። በጣም ደስ ብሎኛል ስላገኘው፣ ጥሩ ጊዜ ልናሳልፍ ስለሆነ ደስ ብሎኛል። እንሻላ እኛ ጋር ደግሞ በዓል ያው ታውቂያለሽ፣ በስራ ነው ያው። በዓል ሁልጊዜ ዶክተር ወታደር ምናምን የምትያቸው ሰዎች በዓል ሲሆን እንግዲህ ሁሌ ስራ ላይ ከሆኑ ሁሌ ስራ ነው። እኛ እንግዲህ በስራ ነው የምናሳልፈው። ከስራ በኋላ ደግሞ ምናልባት ትንሽ ይሆን የምናሳልፋት ወይ ደግሞ እዚሁ ካሉ ተረጃዎች ውጭ በኩል የምንረዳቸው ነው። ዛሬ አልቆምም እንደምታየው ግቢያችን ክፍት ነው። እንደዛ ሆኖ ነው የሚመጣው። እንግዲህ እንዳለ ነው። ስፔሻሊ ደግሞ ያው የክርስትና እምነት ተከታዮች የሆኑት ይብን ስልጠና አለን። ከዚህ የማይንድ ክለት ስልጠና ወጣቶች ላይ እንደመስራታችን የበዓል ቀን ስልጠና አለ። የግድ ቀኗን ወደ ስኬጁልም ስለሆነች፣ እንደዛ ነው። እንደዛም ሆነ ያው እንደዚህ መታያቸው አዲስ የሚገቡ ልጆች በአጋጣሚ ይመጣሉ። ስለዚህ አንዱ ይሄም ነው። ይሄንን መምጣት ከመጡ ደግሞ አንተዋችም እና እንደውም በአጋጣሚ ናቸው። እንደት ናቸው። እንኳን አደረሳችሁ ለእስልምና እምነት ተከታይ አለ በእንደዚህ አይነት ሁኔታ ይመጡና፣ ምክንያቱም አሁን ስራ እንኳን ልናሰራቸው ብለሽ ወደ ስራ ቀልብት እጂ ያሉበት ፊዚካል ያሉበት ሁኔታ ምናምን አለበት። አዎ፣ የገረመኝ ግን ካሊ እኔ በአላ ከብር አንተ ጋር መጣሁ አንተ አሁን ይኸውልሽ ያው ውድሁያ እንግዲህ አረፋ፣ እንግዲህ በየቦታው ላይ ስጋ እዚሁ የምናከፋፍለው አለ። ከዛ ደግሞ በየቦታቸው አቅሜ ለካማ ሰዎች አሉ። እነሱን ደግሞ እንደዚህ ዚያራ ይባላል። እንግዲህ ሄደን ደግሞ እነሱን እንሰጣለን። እሱን አብረን ሄደን እንሰጣለን። እንዴት ነው በልጅነት በዓል አረፋን የምታከብረው? እንግዲህ እኔ ይኸውልሽ ጉራጌ ነኝ። ጉራጌ እንግዲህ በመስቀልና በአረፋ አይታማም። በጣም በተለይ በአመት ጠብቆ ከየትም ቦታ ይሁን ወደ ቤተሰቦቹ መሄድ መቻል አለ። ያለበት ላለፉት ኦልሞስት እንግዲህ እድሜን ይህንን ስራ ከመጀመሪያ በፊት የነበረ ሂደት በዓል በጣም በተለየ ሁኔታ እንግዲህ አስራ አምስት ቀን ድረስ ክትፎ መብላት የመጨረሻው እየተቀቀለ እንትን እየተባለ እስከ መጨረሻ ያበላል ሂደት አለ። አያት ቅድማያቶች ቤት የምትሄጅበት ስርዓት አለው እና በጣም ቆንጆ ነበር። አሁንም አልጎደልም ማለት ወደ ቤተሰቦቼ፣ እዚህም የሚያግዙኝ እህቶች ያሉ እነሱ ይሄዳሉ። ከዛ ውጭ ደግሞ እኛ ደግሞ እዚህ ካሉት ጋር አብረን እናደርጋለን። ዛሬ እንደውም እንግዲህ ያው ነው።

እዚህ ደግሞ ለምሳሌ በድርጅታችን ውስጥ ወደ ሰላሳ ሰራተኞች አሉ። የተወሰኑት ሙስሊሞቹ ብቻ ወደ በዓል እንዲሄዱ አድርገናል። ሌሎች ክርስቲያኖቹ ግን እዚሁ እያገዙ ነው። ያምራል። በጣም አንዱ ትልቅ ስትራክቸር የማስያዝ ሂደት ነው። ቤተለም ትባላለች፣ የድርጅቱ አስተዳደር ናት። እንግዲህ ወደፊት እኔ ባልኖር እንኳን ድርጅቱ እንዲቀጥል የማድረግ ስትራክቸር የማስያዝ ሂደት ነው። ፕሮጀክት ኦፊሶች አሉ። በዚህ አይነት መንገድ ያው ድርጅቱ እየሄደ ነው። በዓል ሲሆን ደግሞ ከሌላው ጊዜ የተለየ መሰጣጠቱ ጋገፉ ሞራለ እስልምና እምነት ተከታዮችን በዚህ በአረፋ ጊዜ የእርድ በዓል አይደለም በደንብ የሚሰጣጠቁበት የሚዘያየሩበት ጊዜ እንደሆነ ነው ምንሰማውም ምናየው። ሼልተራችን ነው ያው ልጆቹ የሚኖሩበት ነው። ያው በብዛኛው ወጣት ላይ ነው የምንሰራው፣ ግን ሼልተር ሲባል እንደ እንትን አስቢው እንደ ዩኒቨርሲቲ ባለች ቦታ ተጣቦ ነው። እዚህ እንግዲህ በአራት ተደራራቢ አልጋ ሀያ አሁን አልጋዎች አሉ። ሀያ በአራት ሰማንያ ሰው ማለት ነው። እዚህ ክፍል ሰማንያ ወጣቶች ነው። ስለዚህ አሁን አንደኛ አብዛኛው ያው ኢድም ሰላት ሊሰግዱ ይሄዱ አሉ። ከኢድ ሰላት በኋላ ይመጣሉ። እዚህ ደግሞ አብሮ ስራ ያግዛሉ። ክርስቲያኖቹ ደግሞ ስልጠና ላይ ያሉ አሉ። ስልጠና ያለሰዱት አሉ። ሌላው ደግሞ የእርድ ስጋውን እያዘጋጁ ያሉ አሉ። እነዚህን እነዚህም በደንብ እያዘጋጁ ተደርጎ በደንብ ተመድቦ እንደ ቅርጫ ተመድቦ ለእነዚህ ፋሚሊዎች የምንሰጥበት ነው። ኋላም ዲስትሪቢሽን ላይ በደም ማከፋፈሉም ላይ አብረውን ይሰራሉ። እንግዲህ ነው፣ በጣም ሰፊ ነው። ጥሩ እያደረግን ነው። አሁን እዚህ ከኋላሽ የምታየው ጸጉራቸው የሚቆረጥበት ነው። ከላይ እንደምታየው ቅድም ስራ አልቆመን ብሎሻል። የካሜራ ሲስተም አሁን ኮንትሮል የምናደርግበት እዚህ ቅድም እንዳየሽው ክፍል ወደ ሰማንያ ሀያ ተደራራቢ አልጋ ኖሮ ወደ ሰማንያ አሁን ወደ አምስት መቶ ሰዎች እዚህም እንግዲህ ደግሞ ያው ምግባቸው የሚበስልበት ነው። እንግዲህ የኢድም ምግብ እየበሰለ ነው ያለው። ምግብ ላይ እንደተቸው ምግብ አዎ አሁን ሌሎች ሻይሽ ክርስቲያን እህቶች ደግሞ ወንድሞች እየሰሩ ነው። ዛሬ አሁን ሌሎችን እንግዲህ ሌሎች የምንረዳቸውን ካረግም በኋላ ማለት ነው፣ ከሸኝም በኋላ ከሸኝም በኋላ እዚህ እንግዲህ ደግሞ የልጆቹ ክፍል ነው። የልጆቹ ክፍል ነው እንግዲህ ሕፃናት እናቶች የወለዱን ሴቶች ያሉበት ነው። ህጻናቶቹ እንዴት ዴክሌር ነው የሚውልበት እንዴት ናቸው? ኑ ሰላም በሏት። እንግዲህ ደግሞ ያው ልጆቹ ደግሞ ኮምፕሌን ደግሞ አለ። እሷ ልንጫወት እየከለከለችን ነው። አሀ እነሱ ለመሰርሽ ባህላቸው ነው። ሙስሊሞቹ ባህላቸው ስለሆነ ማቀናናት አለ ደግሞ። እነዛኛችሁ የንትን ባህል ስለሆ እናቶቻቸው በነገራችን ላይ ስልጠና ላይ ያሉ ስልጠና ላይ ያሉ አይደል? ስለዚህ ስልጠና ሲወሩ እንደነሱ ደግሞ እንደ ዴኬር ይከፈላቸውና ልጆቹን ኬር ያደርጋሉ። ብሬክት ላይ ያው መጥተው ያጣም ያጠባሉ ደግሞ አሉ። ከዛ በተረፈ ስራም ሲያገኙ እንደዚህ ይውላሉ። ስለዚህ እንደዚህ እርስ በርሳቸው ይደጋገፋሉ። ያው በዓል ቢሆንም መተሽ ልጆቹ እንዴት ናቸው ምናምን የዋሉበት ሁሉም አጠቃላይ ድርጅቱ እንዴት እንደሆነ ምታያለሽ። እዚህ ልጆች እዚህ ሁኑ፣ እሺ፣ ቆይ መጣን፣ ግቡ፣ በዓል አብረን እናሳልፋለን። እንግዲህ ሌሎቹ ደግሞ ያው አዳራሽ ውስጥ እንደምታያቸው ስልጠና ላይ ናቸው። እንግዲህ ሌላው በተረፈ እዚህ ላይ እንደምናየው ወይም እዚህ ትሬኒንግ የሚሰጥበት እንትን ነው እረፍት እንግዲህ በስራ ያው አንዳንድ ቦታ ላይ በሕክምና እንደ እንትን ምን ያላችሁት፣ እንዴት ዋላችሁ? ጥሩ ነው ስልጠና

እንግዲህ እነዚህ ደግሞ አዲስ አሁን በዚህ ወር የተቀበልናቸው ናቸው። ስልጠና አሰልጥነው ለአንድ ወር ያህል ድረስ ቆይተው አሁን በአዲሱ ኦልሞስ ወደ ሁለት መቶ አምሳ ልጆች ስልጠና እየወሰዱ ነው። ቀጣይ ህይወታቸውን እንዴት ማድረግ እንዳለባቸውም ቀድሞ ስልጠና የሚሰጥ ነው። እንግዲህ ይህንን ስልጠና የሚሰጥ ራሱን የቻለ ተቋም ጨረታ አውጥተም ብለን በዛ አይነት መንገድ ይሄ ካለቀ በኋላ ነው ወደ ስራ የሚያደርጉት። ምክንያቱም በህይወታቸው ብዙ ስራ አግኝተው ገንዘብ አግኝተው ያውቃሉ፣ ግን አጥፍተውታል። ያ ነገር እንዳይኖር ያንን ነው የምናደርገው። ከዚህ በላይ ቦታ ላይ እንቀመጥ

ቀደም ሲል እንደተመለከታችሁት እንግዲህ ልዩ የበዓል ፕሮግራማችንን ከአዲስ ሚዲያ ኔትወርክ ነው ወደ እናንተ እያደረስን ነው የምንገኘው። ከኛ ጋር ጊዜ እያሳልፋችሁ ስለሆነ በጣም ደስ ብሎናል። ቀደም ሲል እንደተመለከታችሁት እንግዲህ በወንድም ካሊድ ፋውንዴሽን ተገኝተን ከካሊድ ጋር ቆንጆ ጊዜ እያሳለፍን ነው ና የበዓል ጊዜ እሱም ደግሞ በተለይም ምን አይነት ልጆች አሉ፣ ከዛ ደግሞ አሰራር ሂደቱ ምን ይመስላል፣ በበዓላት እንዴት ነው የሚያሳልፉ የሚለውን እያስጎበኘን ነበረ። ከዚህ በኋላ ላረፋ እንዴት ነው በዓልን የሚያሳልፉት እርድ ስነ ስርዓቱ ምን ይመስላል የሚለውን በየመሀሉም ስለ ካሊድ የተጫወስን ቆይታ እናደርጋለን። ለአረፋ እርድ ይደረጋል። ሁልጊዜም ና እርድ ላይ እንዴት ነህ ታርዳለህ? ማረግ አላደርግም። መግፋት ግን ይችላል። ሰዎች ናቸው። ይሄንን አዘጋጅተው ምናምን በዓላትን የምታሳልፉት ማለት በዚህ ሂደት ውስጥ አሁን በጣም ብዙ ሰዎችን ነው እንትን የምትለው ህይወት እየሰጠ ነው። ከጎናራም ዜቶች ይህን በተደጋጋሚ እናነሳዋለን፣ አለ በሚዲያዎች ላይ እንሰማዋለን እና ሰዎች ደግሞ ለበዓላት ጠብቀው ይሄንን ያደርጉታል። አንተ በየቀሉ ታደርገዋለ። ምን አይነት ስሜት አለው? አንዴ ከገባሽበት እማት ውጪ እንግዲህ እንኳን ስጀምር የነበረው ነገር እንግዲህ አንድ ሶስት ወር አራት ወር ኮሮና ሰዓት ላይ ነው። እንግዲህ በመኖሪያ ቤቴ የጀመርኩት ለሌሎች በማድረግ በሚል ያችን ሶስት ወር በቃ እንደምንም ሄዳ ክረምቱ አልቃ እንግዲህ ቻይናም ስራም ላይ ስለነበርኩኝ ወደ ቢዝነስ ወደ ስራ የመለሳለሁ የሚል ነው እሳቤ እንጂ ስትገቢ የምትሰሚ ችግር በተለይ ደግሞ የተሸገሩ ሰዎች ሰርታ ሰተሽ ህይወታቸው ተቀይሮ ብዙ የምታደርጋቸው ነገር ነገራችን ላይ በዚህ እርዳታ ሲባል ይሄንን እንግዲህ ዛሬ ደግሞ ስጋ ነው አይደል የምንሰጠው። እኛ ፋውንዴሽናችን ቤት እንግዲህ አረጋውያን ቤቶችን እየሰራ ይሰጣል። መስጠት ማለት ያው የከተማ መስተዳደሩ የራሱ ይዞታ ላይ ያለው አለ፣ ግን ቤቱን ከነበረ ለምሳሌ አስር አባወራዎች ቢኖሩ ከነበረው ወደ ሀያ ወደ ሰላሳ ያንን ነገር ወደ ላይ ፎቅ አሳድገ ነው ብለን አድርገናለሁ። እኛ በዘንድሮ ዓመት ለወደ 30 አባወራዎች ከ120 ቤተሰቦች በላይ ቤተሰርተን ሰርተን ሰጥተናል። ወደ 30 ሚሊዮን ብር አካባቢ ወጪ አውጥተን እንግዲህ ይህንን መስጠት እዛ ደስታ ውስጥ ያለው እንደዛ ውስጥ ያለው ያንን ስታደረጊ እንትንም ያ ኖሮኝ ወይ ተርፎኝ አይደለም እውነት ለመናገር ማለት እንደ እንትን ብናወራው እንኳን እኔ ራሴ ቤት የለኝም። አሁን እኔ ራሴ ቤት የለኝም ብዬ ሳወራ እንደው ይሄ አዘኔታን ለማግኘት ወይ ደግሞ እኔ ብዬ ሌላ መልእክት ለማስተላለፍ ሳይሆን በቃ ማድረግን መስጠት ካለሽ ላይ ማካፈልን ስትለምጂ እኔ አለኝ ብለሽ አትጠብቂ። እና በዚህ አይነት መንገድ ያው በቃ ኢቨን ቤተሰብሽ ይሆናልችግረኛ ይሆናል እንግዲህ፣ ችግረኛ ከራስ አልፎ ቤተሰብሽ ጋር እያንዳንዱ ቦታ ላይ ሁሉም ሰው አለ። ግን እኛም በዛ ውስጥ ሁሉ አልፈን እዚህ ውስጥ ስንገባ ብዙ ችግረኞችን የምናይበት ሂደት አለ። ስለዚህ እነዚያ ሰዎች ተደስተው ስታይ፣ ረግተው ስታይ እንግዲህ፣ ስጋን ካዩ ለአመት ያለፋቸው ምን ያላቸው በአል እንጠብቀው እንደዚህ ስጋ የሚበሉ ሰዎች አሉ። ስለዚህ እነሱ ውስጥ የሚሰጠው ተስፋ ወላጆቻቸው ሲመጡ እዚኛ ጋር በቃ ከልጆቻቸውንም ጭምር ይዘው ነው የሚመጡት፣ እና ያንን ሳህን ብርጭቆ ምንድን ነው ያንን እህል ሲያዩ የሚሰማቸው ስሜት ስታይ እውነት ለመናገር በጣም ከዛ ያለው መረቃት ዱ እንግዲህ በዚህ በዛ ሁሉ እንግዲህ ደስታ ነው። ይሄንን ቤት እንግዲህ እንኳን ድርጅት አሁን በዚህ ደረጃ አቋቁመ ነው በዚህ እንደዚህ ሆኖ ያለው፣ ፈጣሪ የሚወደውን የሚፈልገውንና ያዘዘውን ነገር መስራት በየቀኑ ከህይወትሽ ጋር ግንኙነት እንዳለ ነው። ስለዚህ በእያንዳንዱ ነገሮች የሚሰጥሽ ትርጉም አለ። ጠይቀሽ ማታጭው አዝነሽ በቃ ሙሉ ጠንኛ ሆነሽ መሄድሽ፣ ከዛ ደግሞ በሁሉም ቦታ የምታገኙ ያለው ስሜት፣ ውዴታው፣ ከሰዎች ጋር ያለሽ ግንኙነት። አንዳንዴ በህይወትሽ በምንም አይነት መንገድ ልታገኛቸው ልታያቸው የማትችላቸውን ሰዎች እነዚህ ሰዎች አንዳንዴ ማለት በጣም ትልልቅ ለምሳሌ እኛ ያለፈው አመት ላይ ያለፈው አመት እንትናችን ላይ የዓለም ሙስሊም ሊግ ፕሬዚዳንት መጥተው ነበረ። እንግዲህ እነዚህ የዓለም ሙስሊሞች በቢሊዮን የሚቆጠሩ የዓለም ሙስሊም ፕሬዚዳንት ናቸው። ኢምፖስብል ነስታቸውን ማግኘት ወይ ደግሞ የእኛን ድርጅት መጥተው መጎብኘት ያ እንግዲህ ፈጣሪ የሚያሳይሽ እንግዲህ ክፍያ በእንደዚህ አይነት ሰዎች መጥተሽ ተጎብኝተሽ እንግዲህ በራሳቸው በፕራይቬት ጀት የመጡ እነዚህም ሰዎች መጥተው ሲያገኙ ስታይ በቃ ከምንም በላይ በቃ በተለያየ ቦታ ላይ የአሜሪካ ነገር በሄድኩበት አጋጣሚ የዋሽንግተን ዲሲ ሜየርን ለማግኘት ችያለው። ከዛ በኋላ ያለው ነገር ህይወትሽ ቀላል ነው። ስለዚህ በቃ ቀጥታ ከፈጣሪ በላይ ምንም ነገር እንደሌለ ከፈጣሪ በታች ያለውን ሁሉ ማግኘት እንደምችል ፈጣሪንም በራሱ እንደምታገኝ የምታይበት ነገር ነው። ዛሬ አረፋ ስለሆነ ከአረፋ ሀሳብ ጥያቄዎች አልወጣም። ና ምን አይነት የበዓላት ቀናት እንዳሳልፋለን ከኢድ ሰላት መጣን ቀጥታ ወደ ስራ ገብተን ቤቱ እንዴት ልጆቹ ምን ላይ ሁኔታ ነው ያሉት? እንደገና እንደ ስራው አልቆመም። ስልጠና፣ ምናምን የተለያየ ነገሮች እየተሰሩ ነው ያሉት። እሱን በማየት በማድረግ ከዛ በኋላ ወደ ሁያ የተዘጋጀ እርድ አለ ዛሬ። እንደውም በጣም ደግሞ ወደዚህ መምጣት የማይችሉ ደግሞ ሌሎቹ እዚሁ ተሆኑ፣ እርዳ ያው እዚህ የሚሆኑ ወደ ዛሬ ወደ አምስት መቶ ለሚሆኑ ሰዎች እናከፋፍላለን። ከዛው ግን ወደ የቤታቸው ደግሞ ከዛ ተነስተ ወደዚህ መምጣት የማይችሉ ማለት ነው። በፊት ደግሞ በፊት የነበር ፋውንዴሽናችን ቤታ ላይ ሁሌ በየበአሉ ይጠብቋሉ። ክርስቲያን ሙስሊሞች እነሱ ክርስቲያኖቹ በክርስቲያን በዓል ላይ ሙስሊሞቹ እንደዚህ የምንሰጥበታልና ዛሬ እነሱንም ደግሞ ከእነሱም እንግዲህ ዱዋ ታገኛለሽ አብረን እንሄዳለን የእና እኮ ምኑን ተነካ። አሁን እነዚህ በጣም ስፔሻል ለኛ በጣም በፊት አቅማቸው ሳይደክም የዛሬ አምስት ዓመት ቤታችን መጥተው ምናምን ሊቀበሉ የነበሩን ስለሆነ በዛው እንደገና ዚያራ ነው። እኛ ፍቃድ ይጠብቃሉ። አስደውሎ ታውቂያለሽ? ስልክ አስደውሎ ሀሌድ አትመጣም ወይ ይላሉ። በቃ ዱዓ እናደርግልሃለን ስለሚሉ እንደዛ

በፊት እልሽ የዛሬ አመት መጥተው ነው የሚወስዱት ነበር። አሁን ደክሞኛል ካልመጣ ሲሉኝ ነው። እንግዲህ እንደዚህ በየቤቱ ደግሞ አቅም የሌላቸው ደግሞ እንትናለን፣ ጎረቤታቸውም አሉ። እንኛውም ታመሙ ልጆቻቸውስ እንዴት ነበር የምታከብሩበት? አላ አቅማችን ዳቦም አርገን ፈንዲሻም አርገን አልሐምዱሊላህ ዲን ይስፋ በዲን በረካ እንዳቅማችን እንኖራለን። አልሐምዱሊላህ እንኖራለን አከብረ ነበር። አሁን ደግሞ እንደምታውቂው በዓሉ አረፋ ነው። አረፋ የእርድ በዓል ነው፣ ዘመዶች የሚጠያየቁበት ነውና በተለይ ሰው የሌለው ሰው በጣም የሚከፋው ጊዜ ነው። በዓል ሲመጣ ደግሞ ይብሳል ይባላል እና ይሄ ቀላል ነገር አይመስለኝም። መጦ መጠየቅ የቻሉትን ማድረግ ትክክል ወንድም አንድ አለ ጊዜ ከመኛ ሰፈር ከመጣ በኋላ እዚህ ሰፈር ነበር ብዙ ነገር ድም አረፋም ብዙ ነገር እናገኝ ነበረ። ስጋ እንደፈለግ እናመጣ ነበረ። ዘይት፣ ምን ሁሉም ነገር እንመጣ ነበር። አልሐምድሊላሂ ብዙ ነገር ይዘው ብዙ ነገር ተሸክመን ጤፍ አይቀር ዘይት አይቀር ዱቄት አይቀር ሩዝ አይቀር ስጋ አይቀር ሁሉም ነገር ተሸክመን እንመጣ ነበር። አሁን ትንሽ ከራቀ በኋላ እኛ ትንሽ ከፍቶናል። ራ ከፍቶናልው መጣሁ ማልጠይቃችሁ ባልን ጠብቆ ረመዳን አልመጣችሁም እኛ አጣአጣአንመጣንም እ ምዱላ እድሜ ሱ እድሜየዲን ክርስቲያን ሙስሊምም የሁሉም እድሜና ጤና ይስጣቸው፣ ውሎ ያሳድራቸው። የመጣችሁበት እግራቸው ያነሳችሁበት ሁሉም አላህ እንግዲህ ኸይል አላህ ያርግላችሁ። የወጣችሁበት ቦታ በሰላም ጉቡ ሀገራችንም ሰላም አላህ ያድርጎ። ካሊድም እንግዲህ ካመጣሁ በዘራ ካመጣሁ መንገድ ሰላም ይምጣልህ

አረፋን አስመልክቶ ዞርን አደለ፣ ያዘጋጀው ነው ማንተ ሰጠህና፣ ገና ዞርን ሳይሆን ጀመርን ጀመርን፣ ግን አሁን ሰዓቱ እየደረሰም ስለሆነ ብለን አሁን እዚህ ያለሁት በጣም ያው እንግዲህ እነሱም ለምሳ እንዲደርስላቸው ሌሎች እያከፋፈሉ ነው። ቤት ደግሞ ትንሽ ህፃናቶቹም ስለሚጠብቁን ከእነሱ ጋር ትንሽ በልተን፣ ሌላውን ማከፋፈል ላይ ደግሞ እንሰራለን። በጣም ደስ ይለኛል። ስለዚህ ወደ ቤት ማለት ነው። ምንም አይደል። በድጋሚ እንግዲህ ዒድ ሙባረክ ጊ ጊዜ እያሳለፍን ነው። ከልጅ እንግዲህ ዛሬ እንግዲህ ከልጆች ጋርም ጥሩ ጊዜ ያሳለፍን ከዛ ውጭ ደግሞ እርዳታም ደግሞ ወስደው የሰጠናቸው ልጆች ሰዎችም አሉ እና በጣም መሰጠት መታደልም ነው፣ ቀደም ሲል እንዳልኩት እና አሁን በጣም ብዙ ተመልካቾች ያዩናል። የእስልምና እምነት ተከታዮች ዛሬ በአልን እያከበሩ ነው። ይህንን ጠብቀው የሚሰጡ አሉ፣ ከዛ ውጭም የሚሰጡ አሉ። ሌሎችም ደግሞ እንዲሁ ከአንተ በጣም ብዙ ነገር የሚማሩት አሉና አድርገ የበዓል መልዕክትን ከመስጠት ጋር እየይዘ ንገረኝ። እንግዲህ አልሐምዱላ እንግዲህ ያለንን ሳናማር ባለን ነገር ተሰጠን ለእነሱ ለአንድ ልጅ የከበዳቸውን እኛ ደግሞ እዚህ ወደ አምስት መቶ የሚጠጉ ቤተሰቦችን ህፃናት ልጆችን ይዘን ፈጣሪ ሰጥቶን ነው። እኛ እየሰጠን ያለ ነው እንጂ ከኖሮኝ ተርፎኝ ወይ ምናምን አለም። ሌላው እንግዲህ መላው ኢትዮጵያም የተሳትፎበት ነው። አነሰን በዛም ሳይል በሚሰጠን ነገር ድጋፍ ነው እየተደረገ ያለው እና ይህንን ላገዛችሁ ለረዳችሁ ስም ሁሉም እንግዲህ በመላው ዓለም ላሉ እንግዲህ አላህ ሀይር ጀዛችሁን ይክፈላችሁ ማለት እንፈልጋለን። በመስጠት የምናተርፈው ነገር አለ። መስጠት እንግዲህ እንግዲህ ለፈጣሪው እንዳበደረ ይቆጠራል። እንግዲህ ለድሃ የሰጠ ለፈጣሪው እንዳበደረ ይቆጠራል እና ስንሰጥ የምንቀበለው ነገር ብዙ ነው። ስለዚህ ሁላችንም በምንችለው አቅም አነሰ በዛ ሳንል በእንደዚህ አይነት ነገር ላይ መተጋገዘን መረዳዳትም አለብን። እንግዲህ አሁንም በመላው ዓለም ያሉ ኢትዮጵያውያን እንግዲህ በጣም በትንሿ መንገድ ኢትዮ ቴሌኮም እንግዲህ፣ በዚህ አጋጣሚም ትልቁ ማጋዣችን እሱ ነው እና በአጭር ቁጥር ዘጠና ሁለት ዜሮ ዜሮ ላይ ኦኬ ብሎ በመላክ አንድ ብር ናት የምትቆርጠው። እንግዲህ አንድ ብር ያች ተጠራቅማ እንደነዚህ ልጆች የሚበሉትን እንጀራ ይገዛል፣ ጤፍ ይገዛል እና ዘጠና ሁለት ዜሮ ዜሮ ላይ ኦኬ ብሎ በመላክ በዚህ እንዲያግዙ ይረዱን እንጠይቃለን። ከዛም ባለፈ ገድ ደግሞ ጎበዝ እና እንግዲህ እንደዚህ አሁን እንደ ቤት ብሉ ብሉ ችግር በቃ እንግዲህ ከዚህ በላይ ምን አለ በቃ እንደምታየውን ናቹራል ነው። በየቀኑ የምታያቸው በየቀኑ የምትሰሚያቸው የልጆች ደስታ የልጆች እንትን ነው እና እነዚህ ልጆች ጎዳና ላይ ሆኖ ሲለመንባቸው ሲጠየቅባቸው የነበሩ ናቸው። ዛሬ ላይ ግን ደግሞ ተሽለው እናት አባቶቻቸው የተሻለ ስራ እንዲያገኙ በጣም ደስ ይላል። ጥሩ ጊዜ ስለነበረ ደስ ብሎኛል። አረፋም ሌሎችንም በዓላቶችን እንግዲህ በጣም በጥሩ ሁኔታ እንድታከብር እመኝልሀለሁ። ከዚህ በኋላም በሌሎችንም ፕሮግራሞች እንገናኛለን ብዬ አስባለሁ። ሁላችሁንም መልካም በዓል ሊሆንላችሁ ይመኛል። አመሰግናለሁ። ተመልካቾቻችን ቀደም ሲል እንደተከታተላችሁት እንግዲህ ልዩ የበዓል ፕሮግራማችንን ከአዲስ ሚዲያ ኔትወርክ ወደ እናንተ እያደረስን እንገኛለን። እዚህ ደግሞ ወንድም ካሊድ ፋውንዴሽን በመገኘት ልዩ የአረፋ በዓል ፕሮግራማችን ወደ እናንተ ስናደርስ ቆየን። እንዳያችሁትም ደግሞ የተለያዩ ጥሩ መስጠትን ወደን በሚያሳዩ በዓላት ሲመጡ በጣም ብዙ እኛ የሚጠብቁ እንዳሉ ሁሉ ደግሞ አስበው የሚሰጡ ለእኛ የሚደርሱልን እንዳሉ የተመለከትንበት የበዓል ፕሮግራም ነበረ። እንደወደዳችሁ ተስፋ እናደርጋለን። አብራችሁ ቀይታ ያደረግኩት ቃል ኪዳን ዘላለም ነበሩ። ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞቻችን ይቀጥላሉ። መልካም በዓል። ሂድቦ ባረክ የእስልምና እምነት ተከታዮች እንኳን ለኢድ አል አደሀ አረፋ በዓል በሰላም አደረሳችሁ የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አዲስ አበባን እንደ ስሟ ውብ ጥዱ ማራኪና ከአካባቢ ብክለት የጸዳች ለማድረግና እየተከናወኑ ካሉ የኮሪደርና የወንዝና የወንዝ ዳርቻ ልማት ስራዎች ጋር ተጣጣሚ እንዲሆን በአካባቢ ብክለት መከላከል ላይ ያተኮረ ሰፊ ስራ እየሰራ መሆኑ ይታወቃል የዓለም የአካባቢ ቀንን በዓለም አቀፍ ደረጃ ለ52ኛ ጊዜ በሀገራችን ደግሞ ለ32ተኛ ጊዜ ግንቦት 28 ቀን 2017 ዓ ም ጀምሮ የፕላስቲክ ብክለትን በጋራ እንከላከል በሚል መሪ ቃል በደመቀ ሁኔታ በከተማችን እየተከበረ ይገኛል። በዚህም ለመላው የከተማችን ማህበረሰብ እንኳን ለዓለም የአካባቢ ቀን አደረሳችሁ እያለ ከተማችንን ከፕላስቲክ ብክለት እንድንጠብቅና እንድንከላከል ጥሪያችንን እናስተላልፋለን። ኢድ ሙባረክ።